ወንድ ቤተሰቦች የዛሬ ማን ነው እንደኔ ደስ እያለው ማለት ነው። ደስ እያለኝ ነገር ቢኖር ሮታና አብሮች በዚህ ድራማ አለማግባታቸው በጣም ነው ደስ እያለኝ፣ እና እነሱ አሉ ብዬ ዛሬም በጣም ደብሮኝ የነበረ እውነት ስቀቅ ብዬ የነበረ ቪዲዮን የከፈትኩት ግን ስከፍተው የሉም እና ሲቀጥል ደግሞ የሰውን ፍቅር ይስጠሩት ተንኩ እውነት ከልባችን ነው የምንወዳት፣ ከልባችን ነው የምናደንቃት። በቃ ኮሜንት ሁሉ የሩታ ቪዲዮ የት ሄደ፣ ለምን ተደለተ? የሚባል ነገር ነው። ግን በጣም ነው የኮራባቸው፣ ጀግና ናቸው የሩታ ይህት። አዎ ከጎንዋ መሆን አለብን፣ ከጎንዋ መቆም አለብን። እሷ ስለማትናገር እኛ ደግሞ ኦዲየንሶቿ ዝም ማለት አልነበረብንም። እና አሁንም ነገም ቢሆን በዚህ ነገር እኛ በውስጥም ቀለም ሰርቼበት ነበር እኔ። ቪዲዮ መልስ እንዲሰጠን ነበር የፈለግኩት እኔ። ዛሬ እንደውም መልስ ይሰጣሉ ብዬ ምክንያቱም፣ በምን ምክንያት እንደተደለተ ማለት ነው። በዚሁ አጋጣሚ ቀራሶ የተናግሬ ነበረ። ብዙዎቹ ኮሜንት ጽፋችኋል እና በሜሪም ቤት የተለቀቀ ቪዲዮ ሙዚቃ አለው፣ ሙዚቃው አይደለም ያላችሁም ልጆች አላችሁ። አው ትክክል ናቸው። በሙዚቃ ሰበብ ማድረግ አይችሉም። ለምን ሩታ ላይ የተጫነ በዳኒና በጽጌ ስም ስለተሰራ በእሷ ላይ ስለተጫነ የተደለተበት ምክንያት ማወቅ እንችላለን። ምክንያቱም ሩታ እስከ ሶስት ወር እስከ አራት ወር እያሽከረከሩ እየሰደቧ ስንት ነገር እየተባለች ከአይኗ እንባ የፈሰሰ እነሱ እየጫኑ ነበር፣ ግን ለአንድ ቪዲዮ መሆን አልቻሉም። ለምን ጽጌና ዳኒ ስማቸውን ለማጥፋት እነሱ ስማቸውን ሊነሳ ስላልፈለጉ ማለት ነው። እና በዚህ አጋጣሚ እውነት በጣም ጀግና ናቸው። ቀጥሉበት፣ ከሩታ ካብርሽ ጎን ሁኑ ማለት ነው ሁሌ አሰላም አለይኩም አህማቱላሂ ወበረካቱ፣ ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዘዝ ተረፍረፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሽር፣ ሰብስክራይብ እያደረጋችሁ ቤተሰብ ነው እና ጠዋት እኔ ሙዚቃ በሙዚቃ ሰበብ ያደርጋሉ ኮፒራይት ይዞናል ይላሉ ብዬ ነበር። ግን አንዳንድ ሰው አለ ማለት ነው ሙዚቃ ኮፒራይት ይዟቸው ነው። ለዛ ነው የተደለተው ነው። በጭራሽ በሙዚቃ ሰበብ አታርጉ ማለት ነው። ይሄ የራሳችሁን ማግኘን ራሳቸውን ራስ ወዳጅ ስለሆኑ አስመሳል ስለሆኑ ነው። ሩታና አብርሽ ደግሞ በጣም የዋህ ስለሆኑ በሰው ደግሞ ስለማይነቁ በቃ ሰው ያላቸውን ነገር እሺ ብለው ስለሚቀበሉ ነው የተደለተው ማለት ነው። እዚህ ጋር እኔ ቪዲዮ ስለተደለተ አይደለም። በጣም ያናደደኝ ነገር ቢኖር፣ ከሁሉም ነገር ያናደደኝ ቢኖር ስንት እህቶቼ ናቸው የሚለፉበት በሩታይ ቻናል ማለት ነው። በሩታይ ዩቱብ ማለት እኔ እንጃ አንድ ነገር እይታው እራሱ ሲቀንስባቸው ያለ እንቅልፍ ነው የሚያድሩት። ቲክቶክ ካያቸው ማለት ነው ያንን ማሰብ አለባቸው እና አንድ በዩቱብ አንድ ቪዲዮ ተደለተ ማለት የፈለገ ሰብስክራይብ እንኳን ብታደረጉ ሰብስክራይብ አይንቀሳቀስም፣ ቪዩ አይንቀሳቀስም። በቃ ተኝቶ ነው ዝም ብሎ የሚኖረው ማለት ነው እና ለዛ ነው። ሲቀጥል ደግሞ ለራሳቸው ጊዜ ጨዋ ጨዋ ያጫውታቸዋል፣ ጥሩ ጥሩ ያጫውታቸዋል። በሩታ ላይ ደግሞ የሚሰሩት ነገር በጣም ነው ያስጠላኝ። ግን ዛሬ አብርሽና ሩታ ስለሌሉ እውነት ለመናገር በጣም ደስ ብሎኛል። እንደውም ይሳቅም ራሱ ከዚህ ገለል ብሎ ቢወጣ ደስ ይለኛል። እኔ አብርሽና ሩታ ካወቅኳቸው ጀምሮ ከምሬ ነው የምላቸው ቪዲዮቸው ሳይለንት አድርጌ ትላንትና ሳይለንት አድርጌ ነው አልሰማዋቸውም ማለት ነው። ሜሪ ግን መግቢያ ላይ ያለችው ነገር በጣም ነው የገረመኝ። በዚህን አክል ትልቅ ሰው ማለት እኔ እንጃ እስከ ሃይማኖትዋን ጠርታ የምትምልበት ይሄ ነገር እኮ ፈልጋችሁት ነው እናንተ። ብትፈልጉት እናንተ ደስተኛ መሆን ብትፈልጉ፣ አብረሽና ሩታ ደስተኛ እንዲሆኑ እንዲስቁ ብትፈልጉ፣ ይሄንን ነገር ባልጀመራችሁ፣ ይሄንን ነገር ባልሰራችሁት ማለት ነው። ሲቀጥል እኔ ዛሬ ቪዲዮ ለራሳችሁ ለምን ሰራችሁ? ይሳቅ ቤት ለምን ተለቀቀ? እሺ ትላንትና በሩታ ተደልቶ ባት አልነበረም ለምን በሩታ ቤት አለቀቃችሁ? ሲቀጥል የተደለተው መልስ ስጡን ብለን ነበር እኛው ማለት ነው። ያንን መልስ ኮፒራይት ይዟ ያዛችሁ ሌላም ነገር ተፈጠረበት። ለምን ቤተሰብ መጥተው እንደዚህ ነገር ተፈጠረ አላሉ? ምክንያቱም ራሳቸው ፈልገው ነው ጸጌ እንድትነሳና እንደዚህ ያደረገች እንዲህ ነገር ሆነች ስለማትባል ነው ሲቀጥል ደግሞ ኦዲዬንስ ሁሉ ስላወቀባት ነው የተደለተው ማለት ነው ይሄ ሞኝነት አይደለም በጣም ብልጥ ናቸው ብልጥነት ደግሞ በጣም ወደ ኋላ ይወስዳል እንጂ ወደፊት አይወስድም በማንኛውም ሰው ላይ እናንተ ክፉ አትኑ እውነት አብረሽና ሩታ ክፉ ስላልሆኑ የዋህ ስለሆኑ ደግሞ ለእነሱም ደግሞ ከላይ ፈጣሪና አላህ እየጠበቃቸው ነው ማለት ነው ግን በዚህ ልክ በጣም ያስጠላል ዛሬ እኔ ቪዲዮ ይለቃሉ ብዬ ላልኩም ነበር። ምክንያቱም ካየሁት እና ከተሰጠኝ መልስ እና ያንን መልስ እንዲሰጠን ነበር የፈለግ ነው። ሌላ ግን በጣም ነው የሚደብረው የሚያስጠላው ማለት ነው። ብቻ አብረሽና ሮታ በእንደዚህ አይነት ነገር ስላልተገኙ በጣም ደስ ብሎኛል። ዳኒም ደግሞ አገር አልሄደም ሁሉም ነገር ማለት ነው። ከካሜራ ጀርባ ደግሞ የት ምን አይነት ህይወት እንደምታሳልፉ እናቃለን። ግን በዚህ ናክል ለብር ብላችሁ ልጆች ላይ እንደዚህ ባታረጉ፣ በቃ ውለታችሁ ቢሆንም እንኳን እውነት ነው። የሩታና የአብርሽ ውለታው መቼም አይረሳው ማለት ነው። ዳኒም ቢሆን ጽጌም ቢሆን ሜሪም ቢትሆን በቃ በሩታ ስም ነበር እስከ ዛሬ ያደጋችሁት ማለት ነው። በሩታ ስም ና በአብሪ ስም ነበረ ይሄንን አክል ደረጃ የደረሳችሁ ትንሽ እንኳን የሆነ አዙራችሁ ወደ ኋላ ማየት ይጠበቅባችሁ ነበር፣ ግን ያነ አለማያታችሁ ችግር የለውም። እኔ በእናንተ መሀል ይሄንን ነገር ብዬ ልናገርም አልፈልግም። ነገር ግን በሩታ ላይ ስትመጡ እራሳችሁ ቀስ እያላችሁ ሂዱ ማለት ነው። ሩታ ነቴ ነው ሙላችሁ። በጣም ጀግና ሴት ናት። ነብር ሴት ናት። እኔ በምክንያት ነው ሩታ ጀግና ናት፣ ሩታ አንበሳ ናት፣ ሩታ በዝምታ ገዳይ ናት የምለው ስለ ማወቃት ነው። እውነት እንደ እሷ ጎበዝ ጀግና የለም። ያለ እሷ ደግሞ ደም ስራችሁ አይሰራም። እውነት ሩታ ከሌለች ደግሞ መንቀሳቀስም አትችሉም። ያንን ስለሆነ በቃ የምታሸንፏት ነገር አግኝታችሁ ማለት ነው። እውነት በጣም ነው የሚያናድደው ማለት ነው ነገር እዚህ ጋር ዛሬም ደግሞ አንዳንድ ኮሜንት እያየሁ ነበረ ጽጌ ጸዴ ስለሆነች ነው ጀግና ስለሆነች ነው ሱማ ላይነሳ ስለፈለገች ነው የተደለተ ያላችሁ ይሄ ጸድነት ሳይሆን ራስ ወዳድነት ይሄ ማለት በቃ ራሴን ብቻ ጥሩ ሆኜ ልሆን ሰውን ላቆሽ፣ ሰውን ደግሞ በቃ የሆነ ነገር ላርግበው ማለት ነው እንጂ የሰው ልጅ ይህን ነገር ጸዴ የሚያስበረግግ ነገር አይደለም። እንዲያውም ጸዴ ጀግና አንበሳ ማሩታ ናት። በምንም አይነት ነገር ቢሆን በቃ ከሰው ጋር አብራ ተመሳስላ ብትጎደም እንኳን ራሷ ተጎትታ ሰውን የምታሳድግ፣ ሰውን የምታቀፍ ጀግና ሴት ማለት ሩታ ናት ማለት ነው። ግን አንድ ነገር በደረሰባችሁ ሰዓት ያንን ጓደኛችሁን ግለኝነት አውጣችሁ ለራሴ ብቻ ልጠቀም ጥቅመኛ ልሆነ እኔ ከአደኩ እኔ ከሰራው እኔ ከተለወጥኩ ያ ሰው የራሱ ጉዳይ የሚል ሰው ይሄ ጸዴና ጀግና አይባልም ማለት ነው። ይሄ ሽንፍትና እውነት፣ እኔ ያየውባት በጽልቴን በትላንትና ቪዲዮ በተደለጠ ቪዲዮ የእነሱ ሽንፍናና የእነሱን ማስመሰል እነሱን ደግሞ ራስ ወዳጅነታቸው ነው ያወኩበት ማለት ነው እንጂ ሩታ ወይም ርካሽ ስለሆነች ወይም ደግሞ አለማወቋ አይደለም። ሩታ ከምንም በላይ አስታዋይ ልጅ ሚስማር ልጅ ናት፣ በጣም ታስታውላለች። እንዴት አድርጋ እንደምታስብ ራሱ እናንተ አታቆም ማለት ነው። እኔ በአንድ ቀን ብቻ ውቅያት አለው ሩተን ማለት ነው። በጣም ጀግና ነገር ካነጋገርዋ ከምንዋ ለሰው ካላት ክብር አንጻር በጣም በጣም የጸዳች ልጅ ናት። ከምንም ነገር ምንም አይነት ነገር ማይገድባት ልጅ ናት። ነገር ግን ለእንደዚህ ነገር ቦታም አትሰጥም። ምክንያቱም ለፍድብ፣ ለተለያዩ ነገሮች እናም ደግሞ አብሮነት መብላት የሚባል ነገር አለ። አብሮነት በሰውን በህብረት ማቀፍ ማለት ነው። ያንን ነገር ስለለመዱ ነው አብረሽና ያወጣ ሁሌም በሰው ላይ ክፉ ነገር አይሰሩም ሰው ክፉ ይስራባቸው እንጂ ብቻ ተደለተም አልተደለተም ሎታዬ ከላይ አላህ አለ አላህ ይደርስላታል። ግን ነገር ግን በጓደኛ መሀል እንደዚህ ነገር በጣም ያስጠላል። እና ዛሬም ደግሞ ቪዲዮ ሩታ ቤት መልቀቅ ተችሎ ነበር። ኮፒራይት እውነት ኮፒራይት ከያዛችሁ ትክክለኛ ይሄን ነገር ከሆነ የትናንትና ቪዲዮ በጣም ይቅርታ፣ ኮፒራይት ይዞን ነው ብላችሁ በዛ ትመጡ ነበረ። እና ውድ ቤተሰቦች የነበረን ቆይታ ይህንም ስንበር በቀጣይ እስከምንገናኝ ባይ ባይ፣ ሰላም እንደሩልኝ።